የኤርትራ መንግስት ጦሩን ከኢትዮጵያ ሉዓላዊ ግዛቶች እንዲያስወጣ ዓለም አቀፋዊ ማህበረሰብ ጫና እንዳደርግ ጥሪ ያቀረቡት አምባሳደር ዲና ሙፍቲ የያዛቸውን ግዛቶች በተመለከተ ከቢቢሲ ጋር ለቀረበላቸው ጥያቄ እነሱ ያቋቸዋል ሲሉ ተናገሩ። ስለ እነዚህም የምንላላቸው ነገር አለ። ሕዝብ በፍርሃት የሸበቡ ስለ ኢትዮጵያ ማውራት ባህሪያቸው ነው ሲሉ የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ ተናገሩ። ስለዚህም ያሉትን ነገር በሰፊው ይዘን እንቀርባለን። ሰላም ጤና ይስጥልን ውድ ኢትዮ ከረንት የዩቱብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። እስከ መረጃው ፍጻሜ ድረስ በአብሮነት እንዲዘልቁ በአክብሮትና በትህትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ ዕለቱ የመጀመሪያ ዝርዝር ዜና ስናልፍ የኤርትራ ወታደሮች የያዟቸውን ግዛቶች እነሱ ያውቋቸዋል ሲሉ አምባሳደር ድና ሙፍቲ ተናገሩ። የኤርትራ መንግስት ጦሩን ከኢትዮጵያ ሉዓላዊ ግዛቶች እንዲያስወጣ ዓለም አቀፋዊ ማህበረሰብ ጫና እንዳደርግ ጥሪ ያቀረቡት አምባሳደር ድና ሙፍቲ የያዟቸውን ግዛቶች በተመለከተ ከቢቢሲ ለቀረበላቸው ጥያቄ እነሱ ያውቋቸዋል ሲሉ ተናግረዋል። አምባሳደር ድና ሙፍቲ ሆርን ሪቪው በተባለ ድረገጽ ላይ የኤርትራ መንግስት ወታደሮቹን ከኢትዮጵያ ግዛቶች እንዲያስወጣ መጻፋቸውን ተከትሎ ቢቢሲ የኤርትራ ወታደሮች በየትኛው ቦታ ውስጥ እንደሚ ሚገኙ ለቀረበላቸው ጥያቄ ይህን ምላሽ ነው የሰጡት። አምባሳደሩ ይህን በዝርዝር ለመናገር በጣም አስቸጋሪ ነው፣ ይህ የቆየ ነገር ስለሆነ ይህንም በዚህ ደረጃ እነሱ ያውቁታል ብሎ ማለፍ ይሻላል ሲሉ ግዛቶችን በስም ሳይጠቅሱ አልፈውታል። ለሁለት ዓመታት በተካሄደው የትግራይ ደም አፋሳሽ ጦርነት ወት ከኢትዮጵያ መከላከያ ጋር የተሰለፈው የኤርትራ ጦር የነበረው ተሳትፎ በተመለከተ ዓለም አቀፋዊ መገናኛ ብዙሃንና የመብት ድርጅት ተሟጋቾች ተደጋጋሚ ሪፖርቶች ሲያወጡ መቆየታቸው ይታወሳል። በወቅቱ የውጭ ጉዳይ ሚኒስተር ቃል አቀባይ የነበሩት ዲና ሙፍቲ ጨምሮ ሌሎች የመንግስት ባለስልጣናት የኤርትራ ወታደሮች በጦርነቱ እየተሳተፉ ነው መባላቸው መሰረተ ቢስ በማለት ሲያጣጥሉት መቆየታቸው አይዘነጋም። ስት ደረጃ የኤርትራ ወታደሮች ኢትዮጵያ ውስጥ የሉም ቢባል የነበረው ቢቢሲ ጠቅሶ ከጊዜ በኋላ ወደ ኢትዮጵያ ድንበር ዘልቀው ገብተው ይሆን የሚለው ጥያቄ አምባሳደር ዲና ሙፍቲ ጠይቋቸው ነበር። በሰጡት ምላሽ መገፋፋት አለ፣ የቆየ ጉዳይ ነው። መግባባት መውጣት ያለ ነገር ነው። ይህም በዚህ ደረጃ ማየት ነው የሚሻለው ብለዋል፣ ቢቢሲ በተጨማሪም የኤርትራ ወታደሮች መቼ እንደገቡና የያዟቸው ቦታ የትኞቹ እንደሆኑ መጥቀስ አይችልም ወይም ሲል አምባሳደር ጠይቋቸው ነበር። በዝብ ተወካይ ምክር ቤት የውጭ ጉዳይ ጉዳዮች ቋሚ ኮሚቴ አባል የነበሩት አምባሳደር ዲና ሙፍቲ በጣም አስቸጋሪ ይሆናል፣ ይህን በተመለከተ ስታቲካል ምንም የለኝም በሚል የኤርትራ ወታደሮች የትኛውን ግዛቶች ስለመያዛቸው ምላሽ ሳይሰጡ ቀርተዋል። ሁለት ዓመት ባስቆጠረው ጦርነት ውስጥ የኤርትራ ኃይሎች በትግራይ ውስጥ የፌዴራል መንግስት ደግፈው መስማ መሰማራታቸውንና የጦር ወንጀሎች ጨምሮ መጠነ ሰፊ የመብት ጥሰቶች መፈጸማቸውን የሚመለከት ከመብት ተቋማትና ከዓለም አቀፋዊ ድርጅቶች የወጡ ሪፖርቶች አመላክተው ነበር። ምዕራባዊ ሀገራት እንዲሁም በተለያዩ ዓለም አቀፋዊ ተቋማት የኤርትራ ሰራዊት ከትግራይ እንዲታስወጣ በተደጋጋሚም ሲያሳስቡ ቆይተዋል። በትግራይ በተካሄደው ጦርነት የቋጨው በመንግስትና በህዋት መካከል የተደረሰው የፕሪቶሪያው ስምምነት ግጭት የማቆም ዘላቂ ሰላም ስምምነት ተከትሎ ናይሮቢ ላይ በተፈረመ የስምምነት ማስፈጸሚያ ዝርዝር መሰረት ላይ የትግራይ ኃይሎች ትጥቅ እንዲፈቱና እንዲሁም ከኢትዮጵያ መከላከያ ሰራዊት ውጭ ያሉ ኃይሎች ከትግራይ እንዲወጡ ከስምነት መደረሱ ይታወሳል። ከዚህ በፊት ጠቅላይ ሚኒስትር አብይ አህመድ ከትግራይ ተወካዮች ጋር ባደረጉት ውይይት የኤርትራ ሰራዊት በህግ የተሰጠው ቦታ ላይ እንደሚገኝና ከዚያ ውጭ የያዛቸው ቦታዎች ካሉ የሚያጠራ አቋሚ ኮሚቴ መቋቋሙን ተናግረው ነበር። ከአራት ዓመት በፊት መመስረቱንና በአፍሪካ ቀንድ ጉዳዮች ላይ ጥልቅና ትንተና የሚሰጠው መድረክ እንደሆነ በድረ ገጹ ላይ የጠቀሰው ሆርን ሪቪው ላይ በወጣው ጽሁፎች አምባሳደር ዲና ሙፍቲ የኤርትራ ወታደሮች የኢትዮጵያ ሉዓላዊ ግዛት ለቀው ከመውጣት በተጨማሪም የኤርትራ መንግስት ለታጣቂ ኃይሎች የሚያደርገውን ድጋፍ ጠቅሰዋል። አምባሳደሩ በዚህ ኤቲ 34 ና ታይም ኦፍ ቴንድ ማተርስ ሆም በሚል ርዕስ ባወጡ ጽሁፋቸው የኤርትራ ፕሬዚዳንት ለኢትዮጵያ መንግስት ተቃዋሚ ታጣቂ ኃይሎች ድጋፍ ከመስጠት እንዲታቀም ዓለም አቀፋዊ ህብረተሰብ ግፊት እንዲያደርግ ጠይቀዋል። የኤርትራው ፕሬዚዳንት ይደግፋቸዋል ያሏቸው የታጣቂ ኃይሎች ማንነት በተመለከተ ተጨማሪ ማብራሪያ እንዲሰጡ ቢቢሲ አምባሳደር ደና ሙፍቲ የጠየቃቸው ሲሆን እሳቸው እነሱ ያውቁታል በሚል አጠር ያለ ምላሽ ሰጥተው ለሁለቱም ሀገራት ሰላም ነው የሚያስፈልጋቸው በሚል ለሰላም አጽንኦት ሰጥተዋል። ከሁለቱ ሀገራት ሰላምና መከባበርና አብሮ መኖር የሚያስፈልጋቸው ነገር ግን ከዚህ ውጭ የሚሆነ ነገር መገፋፋትና መጣላት መጓጋት አያዋጣም ሲሉ አብራርተዋል። በምስራቅ አፍሪካ ሰላም መፍጠር የግድ ለሁለቱ ሀገራት ሰላምና ለህዝቡ ጠቀሜታ አለው ብለዋል። አምባሳደር ተጨማሪም የኤርትራ መንግስት የኢትዮጵያ ሉዓላዊ ግዛቶች እስከ ወዳኛው ተቆጣጥሮ ሊቀጥል አይችልም ሲሉ በዚሁም ጽሁፍ ላይ አስፍረዋል። ይህን አስመልክቶ ተጠይቀው በደንብ አጽንኦት መያዝ አለበት ካሉ በኋላ ከኢትዮጵያ ሉዓላዊ ግዛቶች ለማስወጣት ምንድን መደረግ የሚለው የተጠየቁ ዲና ሙፍቲ ሁኔታውን ለማንም አይጠቅምም ብለዋል። አሁን የሚያስፈልገው ሁሉም ተረጋግቶ በሰላማዊ መንገድ ካልሆነ በስተቀር በጉልበት በጦርነት በግፊትና በመገፋፋት የሚደረግ ነገር አያዋጣም ሲሉ አጽንኦት ሰጥተው ተናግረዋል። ለሁለቱም ሀገራት ሆነ ህዝቦች አይጠቅምም ሲሉ ስለ ሰላም አስፈላጊነት አበክረው ተናግረዋል። የኢትዮጵያና ኤርትራ ባለስልጣን ከቅርብ ጊዜ ወዲህ የሚደረጉትን የቃላል ከቀን ወደ ቀን እየተካረረ መምጣቱን ሁለቱ ሀገራት ያለው ግንኙነት መሻከሩን ፍንትው አድርጎ አሳይቷል። የመከላከያ ሚኒስትር ኢንጀራል አይሻ መሐመድ የኤርትራ ፕሬዝዳንት 34ተኛው የነጻነት በዓል ላይ ኢትዮጵያን ጠቅሰው ከተናገሩ በኋላ አገር ብሎ መጥራት የሚያስቸግሩ ሀገራት በዚህ ልክ ስለ ኢትዮጵያ መናገር መሞከራቸው የተለመደ ባህሪ እንደሆነ እናውቃለን ብለዋል። ለዚህም ምላሽ የሚመስል መልእክት ያጋሩት የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል በአሁኑ ወቅት በብልጽግና ደጋፊው ተሳዳቢዎች ስለ ኤርትራ ማንኛውም ነገር መተቸት ላይ ትኩረት አድርገዋል ብለዋል ፕሬዝዳንት ኢሳያስ በሀገሪቱ ነጻነት በዓል ላይ የውጭ ኃይሎች በብልጽግና ወክላቸው አማካኝነት የኢትዮጵያ ህዝብ ላይ ላለፉት አምስት ዓመታት ያወጁት ጦርነት ምን ያህል ተስፋ እንደቆረጡ የሚያሳይ ነው በማለት መናገራቸው ይታወሳል ባለስልጣናት ክሶቹን ወቀሳዎቹን በሀገሩ መካከል ውጥረት መፍጠሩን ተከትሎ የጦርነት ስጋት ይሆን ይሆን የሚለው ወሬ መሬት ላይ ወደ ጦርነት የሚያመሩ እንቅስቃሴዎች አሉ ተብሎ የተጠየቁት አምባሳደር ዲና ሙፍቲ በቀጥታ ምላሽ ባይሰጡም በደፈናው ጦርነት አያስፈልግም ሲሉ ደምድመውታል። ለዘመናት አይተነዋል፣ ሞክረነዋል። ከዚህ በኋላ ጦርነት ለዚህ አካባቢ አውዳሚ ነው። የፕሮፓጋንዳ ይሁንም ወታደራዊ ጦርነት አያስፈልግም ካሉ በኋላ በሁለቱም ሀገራት የሚያስፈልገው ሰላም ነው፣ መረጋጋት ነው ብለዋል። ልዩነት ካሉ መደራደር ነው። ጦርነት ከዚህ በፊት የጠቀመን ነገር የለም ሲሉ ሀሳባቸውን ቋይተዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቄ በሰላሳ አራተኛው የኤርትራ ነጻነት ላይ ከተናገሩ በኋላ የኢትዮጵያ መከላከያ ሚኒስትር ኢንጂነር አይሻ መሐመድ የተናገሩትን ነገርም ይዘናል። የራሳቸውን ሕዝብ በፍርሃት የሸበቡ ስለ ኢትዮጵያ ማውራት ባህሪያቸው ነው ብለዋል። ሀገር ብሎ ለመጥራት የሚያስቸግሩ ሀገራት ከዚህ ልክ ስለ ኢትዮጵያ ለመናገር መሞከራቸው የተለመደ ባህሪ እንደሆነ እናውቃለን ሲሉ የመከላከያ ሚኒስትሩ አይሻ መሐመድ ተናግረዋል። የሀገር መከላከያ ሰራዊት በስም ያልጠቀሷቸው አካላት ምክር እየሰሙ ብድግ ብድግ ለሚሉ ትናንሽ ኃይሎች ደራጀ እንዳልሆነ ሚኒስትሩ ተናግረዋል። የመከላከያ ሚኒስትሩ አንሻ ይህንን የተናገሩት የኤርትራው ፕሬዚዳንት ኢሳያስ አፈወርቄ በሀገሪቱ የነጻነት በዓል ላይ በብዙ ዘንድ መነጋገሪያ የሆነው ኢትዮጵያ የተመለከተ ንግግር ካሰሙ ከሳምንታት በኋላ ነው። ፕሬዚዳንት ኢሳያስ ባለፈው ሳምንት ቅዳሜ ግንቦት 16/2017 ዓ.ም እንደ ኢትዮጵያ አቆጣጠር በተከበረው 34 ኛው የኤርትራ ነጻነት በዓል ላይ ባደረጉት ንግግር በኢትዮጵያ መንግስት ላይ ጠንካራ ትችት ሰንዝረዋል። ፕሬዚዳንቱ የውጭ ኃይሎች በብልጽግና ወኪላቸው አማካኝነት የኢትዮጵያን ህዝብ ላለፉት አምስት ዓመታት ያወጁት ጦርነት ምን ያህል ተስፋ እንደቆረጡ የሚያሳይ ነው በማለት ተናግረዋል። በዚህም መካከል የኢትዮጵያ መንግስት የጦር ጦር መሳሪያ ግዢና ወታደራዊ ዝግጅት ላይ ነው ሲሉ የከሰሱት ኢሳያስ እነዚህ የታቀዱ ጦርነቶች ለማስጀመር የጦር መሳሪያና ቴክኖሎጂዎችን ለማግኘት የሚደረገው የግዢ ጥርፊያ፣ ተጓዳኝ ፉከራዎችና ወታደራዊ ዝግጅት ሁሉም ያወቀውና የመዘገብ ነው ሲሉ ተደምጠዋል። ሊያቀርቡ የሚፈልጓቸው ምክንያቶች ብዙ ናቸው። የውሃ ጉዳይና የአባይና ቀይ ባህር የባህር በር የማግኘት ኦሮሞ ህዝብን የማይወክል ኦሮሞ ማስተሳሰብ፣ የኩሽና የሴም ግጭት፣ የአፋር ህዝብና መሬት ለዛ አጀንዳ መጠቀም እንደሆነ ጦርነት በሰፊው መቀስቀስ ነው ማለት ከሰዋል። ፕሬዝዳንት ኢሳያስ በተለይም የኦሮሞ ህዝብን የማይወክል ኦሮሞ አስተሳሰብ በማለት የሰነዘሩት ሀሳብ ከተለያዩ አካላት ጠንካራ ምላሽና ትችት አስከትሎባቸዋል። የመከላከያ ሚኒስትሩ አንሻ ማህመድ ቅዳሜ ግንቦት 23 2017 ዓ ም በኢትዮጵያ ዜና አገልግሎት በቀረበው ቃለ መጠይቅ ላይ ፕሬዝዳንት ኢሳያስ ምላሽ የሚመስል ትችት አንስተዋል። የመከላከያ ሚኒስትሩ በስም ያልጠቀሷቸው አካላት ኢትዮጵያን በተመለከተ ንግግር ማድረጋቸውን በማመልከቱ ወቅሰዋል። የተነሳ ሚኒስትሯ ንግግር አድርገው ነበር ነበር ያሏቸው አካላትን የገለጹት በራስ ሀገር ነው ብለው ለመጥራት የሚያስቸግርና የራሱን ህዝብ ህዝብ በፍርሃት ሸብቦ የሚኖርበት በተቻለ አጋጣሚ ሀገር ለቆ የሚወጣበት ሀገራት ነው በማለት ነው። በዚህ ልክ ስለ ኢትዮጵያ ለመናገር ሙከራ ማድረጋቸው የተለመደ የእነሱ ባህሪ እንደሆነ እናውቃለን ብለዋል። በአሁኑ ሰዓት እየተገነባ ያለው ሰራዊት እነሱን የሚያሰምሩበትና እዚያ ሰፈር ላይ የነሱ ምክር እየሰሙ ብድግ ብድግ የሚሉ ትናንሽ ኃይሎች የተደራጀ ሰራዊት አይደለም ሲሉ ተደምጠዋል። የመከላከያ ሚኒስትሯ በማንኛውም የተሳሳተ ስሌት የኢትዮጵያን ለመድፈርና ብሔራዊ ጥቅሟን ለመንካት የሚፈልጉ ኃይሎች አስተማማኝ ሁኔታ የተገነባ እንደሆነ ገልጸዋል። ቤታችን ውስጥ ላሉ እነዚህም እዚያም የሚታዩ ትንንሽ ነገሮች የሰፈር ሚሊሻ በቂ ነው ያሉት ሚኒስትሯ፣ ይህንም በሚሊሻ ኃይልም እያሰለጠኑና እያዘጋጁ መሆኑን ተናግረዋል። የመከላከያ ሚኒስቴሩ ባለፉት ዓመታት በመከላከያ ሰራዊት ላይ ሪፎርም ተደርጎ ያሏቸውን የሪፎርም ስራዎች ያነሱት አንሻ ያላቸው ነባራዊ ሁኔታ ዓለም አቀፋዊ ሴናዊ ሁኔታውን ራሱ የሚፈልጋቸው ዝግጅቶች ስላሉ ከዚህ ቀደም ያልነበ የነበረ አደረጃጀት መፍጠራቸውን አመላክተዋል። እነዚህ አደረጃጀቶች መካከል ባህር ኃይል ልዩ ዘመቻና የሳይበር ሴኩሪቲ እንደሚገኙበት ጠቅሰው የመከላከያ ሚኒስቴሩ በኦሮሚያና በአማራ ክልል ላሉት ግጭቶች በተመለከተ በቃለ መጠይቁ ተናግረዋል። ክልሎቹ ከዚህ ቀደም የነበረበት ሁኔታ ሁሉም ሰው የሚረዳው እንደሆነ የገለጹት ሚኒስቴሩ አካባቢያቸው የተነጻጻሪ ሰላምና መረጋጋት የሚታዩባቸው ህዝብ ተረጋግቶ ወደ ልማት ስራ የገቡባቸው ሁኔታ ናቸው ብለው ሲሉ ተናግረዋል። የፋኖ ኃይሎችና የኦሮሞ ነጻነት ሰራዊት ቁመና እነዚህ ግባኤ የሚባል እንዳልሆነና ለመከላከያ ሰራዊት ስጋት የሆነ ወይም ህዝቡን ከሰላማዊ ኑሮ መቶ በመቶ ተነጥሎ እንደነበር የሚያደርግ እንዳልሆነ በቃለመጠይቁ አብራርተዋል። በእነዚህ አካባቢዎች ያለው ሁኔታ ሲናገሩ፣ ሰላማዊ ሁኔታ እንዲቀጥል ለማድረግ በየክልሎቹ ሚኒሻና የጸጥታ ኃይል በማሰልጠን ስራ እየተከወነ መሆኑን አንስተዋል በክልሎች አቅም በላይ ሲሆን ደግሞ የማገዝ ስራ እየሰራ አካባቢዎችን ወደ ማረጋጋትና ራሱ ሰራዊት ወደነበረበት የሀገር ህልውና ጠባቂ ቁመና የመመለስ ስራ ጎን ለጎን እየተሰራ ነው ብለዋል የመከላከያ ሰራዊቱ በንጹህ ዜጎች ላይ ወስዷቸዋል ስለተባሉት እርምጃ ጥያቄ የቀረበላቸው ሚኒስትሯ ጉዳዩ የሚዲያ ፕሮፓጋንዳ እንደሆን በመግለጽም ክሱን አጣጥለውታል የመከላከያ ሰራዊቱ እንደሚባለው ሄዶ የሚጨፈጭፍ ኃይል ቢሆን ኖሮ እዚያ እስካሁን እየተሽሎከለከ ይቆይ ነበረ የሚል እምነት የለኝም ያሉት አንሻ ይህንም ማለ ማለት ግን የሚፈጥረው ነገር አይኖርም ማለት አይቻልም ብለዋል። ሚኒስትሩ የሚደረጉ የሰላም ማስከበር ሂደቶቹ ሰው አይሳሳትም ማለት አይቻልም የሚኖረው ነገር ስለምናውቀው በማለትም ተናግረዋል። በተቃራኒ ወገን ያለ ኃይልም በህዝብ ውስጥ ተሰግስጎ ህዝቡን መስሎ ህዝቡን ነጥሎ እርምጃ መውሰድ የሚያስቸግር አይነት ስልት የሚከተል ስለሆነ የሚደርሱ አንዳንድ ስህተቶች ሊኖሩ ይችላሉ ሲሉም ተደምጠዋል። ሚኒስትሩ አንሻ ይህንም ቢሉም የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኩና ዓለም አቀፍ የሰብአዊ መብት ተሟጋጅ ጦርነት አውጆች ውስጥ የመንግስት ጸጥታ ኃይሎች ንጹሐን ላይ ፈጽመዋል ያላቸውን ግድያ በተመለከተ በተደጋጋሚም ሪፖርት ማውጣታቸው አይዘነጋም። ኢሰመኩ በጥር ወር ባወጣው ሪፖርት በአማራና በኦሮሚያ ክልሎች ከፍርድ ውጭ የሚፈጸም ግድያ አሳሳቢ ናቸው እንደቀጠሉ አሳውቀው ነበር። ሪፖርቱ በአማራ ክልል በንጹሐን ላይ ግድያ እንደተፈጸመባቸው ከጠቀሱት አካባቢ መካከል በምስራቅ ጎጃም ዞን ቡፒኝና ደባይ ጥላ ወረዳዎች እንደሆነ ደቡብ ሊቦ ከምከም ወረዳ ይገኙበታል።